ባቱ ሆኖ መኖር ራሱ በጣም አስቀያሚ ነው። እኔም ደፋር ሆኜ የምታየት ትፈልጋለሁ። ድፍረት እኮ አይደል የሚያስፈልገው? በቂማ ተደፋፍረን አልኩ። አሁን እንዴት ከማዕከላዊ መንግሥት ጋር ተቀራርበህ ትሰራለህ፣ እንዴት ከጎረቦ ቤቶች ጋር ተቀራርበህ ይሄ ትግራይን ጥቅም ታስከብራለህ የሚለውን መትጋት ያለበት፣ እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ሀይል ሊኖር ይችላል የሆነ ነገር አረጋለሁ የሚል ጦርነቱ መግባት የለብን ነው እያልኩ ያለሁት ለእኔ አሁን፣ በጣም በጠበበ መልኩ ኒው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ኒው የትግራይ በአብያተ ክርስቲያናት ብዙ ጊዜው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪትን ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናክመ ወደሚል በማዞር ብቻ ነው ልንፈታው ምችለ ፌደራል መንግስት ላይ የማፈጥበት ጊዜ አቁሟል፣ አክትሟል ነው የምለው እኔ ያልኩት። ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተ ክርስቲያን መቋጠር የሚፈልግ አስተሳሰብ፣ ዕድር መቋጠር የሚፈልግ አስተሳሰብ፣ ህወሓት ስላደረገው ሌላ ፓርቲ ቢያደርገው ስተት ነው፣ አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳ ውስጥ ነው የሚሉ ሰዎች አሉ። ቅስናውም የላቸው፣ ቅንነቱም የላቸው ግን እኛ ያልነው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሐሳብ የለም። ይዞ ተፈናቃዮችን ለመመለስ ያመጣኸው ነገር ስህተት ነው ከሚል ስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸው ብቻ ሳይሆን እንዲመለሱም አይፈልጉም። እኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ለምኜም ጸልዬም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም፣ ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከት ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት ይጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያደረገው አምኖበት ያደረገው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው ዝም ብለህ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነት ክዷል ካልክ፣ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስረ? እኔ እስከ ወጣ ድረስ ባንዴራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው እንትን ይውለ ነበር። ባንዴራ የመጥላት ያለ መጥላት ጉዳይ አድርገን፣ ግን ጊዜው መንግስቱ የፌዴሬሽኑ አካል ነው። ትግራይ ፌዴሬሽኑ አካል ነች። ይህ የሆነ መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት።